የኢትዮጵያን ሁኔታ በትክክል ለመረዳት ጥረት አድርጓል። የኢትዮጵያ ህዝቦች ትስስርን በሚገባ ለመረዳት ጥረት አድርጓል። በችግር ትንተናው ችግሮቹ የተሳሰሩ መሆናቸውን በደንብ ከግምት ውስጥ አስገብቷል። የእኩልነት መብት ያለ ነጻነት መብት በተሟላ መልኩ ሊመለስ እንደማይችል፣ የፍትሐዊነት መብት ያለ ዴሞክራሲያዊ መብት በተሟላ መልኩ ሊመለስ እንደማይችል የእኩልነት፣ የነጻነት፣ የፍትሐዊነት፣ የዴሞክራሲ ጥያቄዎች እጅግ በጣም የተሳሰሩ መሆናቸው፣ ስለዚህ ስንተነትንም አስተሳስረን ማየት እንዳለብን ከግምት ውስጥ አስገብቶ ፕሮግራሙን የቀረጸ ፓርቲ ነው። ወደ መፍትሄውም ሲመጣ ሁሉንም ከግምት ውስጥ ያስገባ፣ አንዱን ለመፍታት ጥረት ስናደርግ ከሌላው ጋር ያለውን ትስስር በሌላው ላይ የሚፈጥረውን ተጽዕኖ በደም ከግምት ውስጥ ባስገባ መልኩ የሚንቀሳቀስ የአንድን ብሄር፣ የአንድን አካባቢ፣ የአንድን ማህበረሰብ ችግር ለመፍታት ሳይሆን የሁሉንም ማህበረሰብ አጠቃላይ የሁሉንም ኢትዮጵያውያን፣ የኢትዮጵያን ችግሮች በተሟላ መልኩ ለመፍታት ጥረት የሚያደርግ ነው። ስለዚህ ከሌሎቹ ይሄ ለየት የሚያደርገው ነው። በኢትዮጵያ ፖለቲካ መዳርም አዲስ ይዞ የመጣው ጉዳይ መሰረታዊ ጉዳይ ይሄ ነው። በሀገራችን የተለያዩ አካላት የፖለቲካ ትግል በሚያደርጉበት ወቅት ያው አንዳንዶች በጥቅሉ ኢትዮጵያን ይላሉ፣ ግን በችግር ትንተናቸውም በመንስኤ ትንተናቸውም እንደ መፍትሄ ይዘው የቀረቡት ግን በአጠቃላይ በተሟላ አኳኋን በሙሉ እይታ ኢትዮጵያን ታሳቢ ያደረገ ማይሆንበት በዚህ ምክንያት ሁሉንም ኢትዮጵያውያን ኢትዮጵያውያን በአግባቡ አቅፎ ከመሄድ አኳያ ውስንነት የሚታይበት ሁኔታ ነው። አንዳንዶች የግል ጥቅማቸውን ለማካበት ለማግኘት ሲሉ የአንድን አካባቢ የአንድን ብሔር መብትና ጥቅም ፍላጎት ለማሟላት የሚንቀሳቀሱ አድርጎ ራሳቸውን የሚያቀርቡበት ሁኔታ ቢኖርም በተግባር ለውጥ ማያመጡት እና ለማህበረሰቡ ጠብ የሚል ነገር የማያደርጉት ትክክለኛ ከውዝ ይዘው ስለን ተንቀሳቀሱ ነው። እንታገልለታለን የሚለውን ማህበረሰብ ከሌላው ማህበረሰብ ጋር ያለውን ቁርኝት በአግባቡ ባለማየት ስለሚንቀሳቀሱ ማዕከላቸውም የግል ጥቅማቸው ዘረፋ ስለሆነ በዚህ ምክንያት ለውጥ የማያመጡበት ሁኔታ አለ። ለውጥ አመጣለው የሚለው ማዕከል ደግሞ በምሉእ እይታ ነገሮችን ባለማየት የሚፈልገውን ለውጥ ማያመጣበት ሁኔታ አለ። ብልጽግና ይህንን በአግባቡ የተሻገረ ፓርቲ ነው።